ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መጋቢት 16 ወይም ማርች 25 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎች እናልፋለን። በብዛት ውድና የተከበራችሁ ተመልካቾቻችን የሚሰጡንን ሀሳብ አስተያየቶችን መልስ ለመስጠት እሞክራለሁ በብዛት ከሚሰጠን ኮሜንቶች መካከል የኳታርን ለምን ዘለልከው የኳታር የለም እንዲ የሚል ነው። የኳታር እንደሚታወቀው ከዚህ በፊት እናቀርብ ነበር፣ የዛሬ ቢቆይም ከዚህ በፊት እናቀርብ ነበር። የኳታርን የምንዛሬ መረጃ በፊት ስናገኝበት ከነበረው የጥቁር ገበያ የምንዛሬ መረጃ ከምናገኝበት ድረገጽ ላይ ሊገኝ ስላልቻለና ተመጣጣኝ ዋጋ ነው ተብሎ የሚገመተውን ዋጋ በቀላሉ ልናገኝ ስላልቻለን ነው የዘለን ነው። በዚህም ይቅርታን ጠይቃለን። ፈልገን ማግኘት ስላልቻለ ነው። መረጃውን እኛ የሚላክልን በዚህ አይደለም፣ አንተ የምትነግረን ከፍተኛ ዋጋ ነው፣ ትክክለኛ ዋጋ አይደለም፣ አንዳንድም ውሸት ነው የሚልም አለ። ልክ ብላቸዋል። የሐዋላ ምንዛሪ በሚሰሩ ሰዎች ስታስልኩ እርግጥ ነው ቀንሰው ነው የሚልኩት። ለምን? እነሱም ስራቸው ነው፣ አትርፈው ስለሚሰሩበት ማለት ነው። ግን በቅርቡ የተሻለ ዋጋ ወይም በተሻለ ዋጋ ልትመነዝሩበት የምችሉበትን መንገድ እያጣራሁ እገኛለሁ በቀላሉ ቴሌግራምን ሆነ በተለያዩ አፕሊኬሽኖችን በመጠቀም አሪፍ በተባለ ዋጋ መመንዘር የሚችሉበት መንገድ እያጣራው ቼክ እያረኩላችሁ ይገኛለሁ። እሱን በምጨርስበት ሰዓት በዚህ ቪዲዮ አሳውቃችኋለሁ። የተሻለ አሁን ላይ በኢትዮጵያ ውስጥ በአሪፍ ዋጋ የሚመነዝርበት ተብሎ የሚታሰበው ይሄ ነው። እሱን መረጃዎችን አጣርቼ በቅርቡ በዚህ ቻናል ላይ የምናሳውቃችሁ ይሆናል። እስከዛ ድረስ በትዕግስት እንጠብቁን በአክብሮት እንጠይቃለን። ወደ ዕለቱ መረጃ እንለፍ። በዛሬ ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ26 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 130 ብር ከ03 ሳንቲም ተገዝቶ 132 ብር ከ63 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየተሸጠ ይገኛል። አንድ ዩሮ በጥቁር ገበያ መቶ 69 ብር ከ93 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም እየተሸጠ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 177 ብር ከ85 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ65 ሳንቲም ገዝቶ 149 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 109 ብር ከ65 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 98 ብር ከ92 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 81 ብር 90 ሳንቲም ገዝቶ 83 ብር 54 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር 15 ሳንቲም ገዝቶ 79 ብር 71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ይዋን በጥቁር ገበያ 21 ብር 62 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 203 ብር ከ13 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 167 ብር ከ20 ሳንቲም ገዝቶ 170 ብር ከ54 ሳንቲም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 እየመነዘረ የሚገኘው ባንክ ግሎባል ባንክ አባይ ባንክ ሲሆን 34 ብር ከ28 ሳንቲም ገዝቶ 34 ብር ከ97 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 408 ብር ከ64 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ47 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 416 ብር ከ57 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 413 ብር 4 ብር ከ13 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፋውንድ በጥቁር ገበያ 3 ብር ከ10 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ እያልን በዚያ በቃን። መልካም ጊዜ፣ መልካም ቀን